ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጮች ተመልካቾች በያላችሁበት የዓለም ጥግ ሁሉ ላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ ቅዳሜ ረፋድ ይመጥናችኋል ያልኳቸውን አጫጭር የአገር ቤት መረጃዎችን አሰማችኋለሁ። ባሮ ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ አጫጭር መረጃዎች በፍጥነት እንዲደርሷችሁ የደውል ምልክቱንም መጫን አትዘንጉ እያልኩኝ ቀጥታ ወደ መረጃዎቼም አልፋለሁ መረጃን የማስቀድምላችሁ በሀገራችን ኢትዮጵያ የፖለቲካ ውጣ ውረዶች እና ውቅንቅጦች በተለያዩ አካባቢዎች ቀጥሏል። ትግራይ አካባቢም ያለው ድባብ ጥሩ እንዳልሆነ አንዳንድ የመረጃ ምንጮች መረጃን እያወጡ ይገኛሉ። ምናልባት ህወሓት ከፓርቲነት ተሰርዣለሁ እያለ ነው። ይሄንን ተከትሎ እንግዲህ አንዳንድ እንቅስቃሴዎች የተወሰኑ ቦታዎች ላይ ይታያሉ የሚሉ በርካታ የመረጃ ምንጮች መረጃን አውጥቷል። ይህንንም ለማየት እንሞክራለን። ህወሐት ከፓርቲነት ተሰርዣለሁ ምስል ማምሻውን መግለጫ አስታውቋል። በመግለጫው እንግዲህ ያቀረብኩት ረቂቅ ሀሳብ ተቀባይነት አላገኘም ነው ያለው። ህወሐት ምርጫ ቦርድ ሊያስተዳድረን የሚችለው በነበረው እውቅናችን ነው ብሏል። ሌላው አድማጮቻችን በነጌታቸው ረዳ በኩል አንድ መግለጫ ተሰጥቷል። ህወሓትና፣ ፋኖ ኤርትራ በአንድ ላይ እየሰሩ ይገኛሉ ነው የሚለው። እንግዲህ አደገኛ ጦርነት ድግስ እየተጠነሰሰ ነው ብሏል። ከሻቢያ ጋር የተጀመረው ግንኙነት ከፍተኛ አመራሮችን ያካተተ ነው ይላል ነጌታቸው ረዳ መግለጫ አሁን የሚነሳው ጦርነትን እንደ ህዝብ የሚያጠፋን ሊሆን ይችላል ስል ጥሪ ያቀረበበት ሁኔታን ያለው ከምን ተነስቶ ነው የሚሉት፣ በርካቶቹ ሀሳባቸውን እየሰነዘሩ ይገኛሉ። ሌላው ሰሜን ወሎ አላማጣ ከተማ በአላማጣ ከተማ የሚገኘው የህወሐት ቢሮዎች ይዘጋል ተብሏል። በርካታ ቢሮዎች እንግዲህ ይዘጋሉ። በርካታ ትምህርት ቤቶችን በካምፕነትም እየተጠቀመ ይገኛል። በቦታው ያለው እንግዲህ ግብረ ኃይል፣ በቦታ የደረሰው ግብረ ኃይል ውስጥ ገብተው ለመስራት የህዋት ታጣቂዎቹ ትጥቅ አንስቷል፣ ከልክለዋል ነው የተባለው። እንግዲህ በአላማጣ ዙሪያ የታጣቂ የታጠቀው ህዋት ሞርተር ብቻ ነው። በመወይኒ አቅራቢያ መርፍ እንቅስቃሴ እያደረጉ እንደሚገኙ ተገልጿል። በኋላ ግን ወደ ቻይና ካምፕ እንዲመለስ ተደርጓል። እነዚህ እንቅስቃሴዎች እንግዲህ አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ምናልባት ህወሐት ከምርጫ ቦርድ መሰረዝን ተከትሎ ወደ ጦርነት ሊገባ ነው ወይ? እንዴት እነዚህ መሳሪያዎች አንቀሳቀሰ የሚሉት በርካቶች የራሳቸውን ሀሳብ እየሰነዘሩ ይገኛሉ። ህወሐት ቀደም ሲል ሲያስጠነቅቅ ነበር። ዞሮ ዞሮ ወደ ጦርነት አይገባም ብሎ ማሰቡ አይቻልም። ሌላው በሁለት የሱዳን የእርስ በርስ ጦርነት የፈጥኖ ደራሽ ጦር ለስድስተኛ ቀን በፖርት ሱዳን የድሮን ጥቃት ፈጽሟል። ሱዳን ትሪቢዮን እንደዘገበው ትላንትና አርብ የተወሰዱት ድሮኖቹ እንግዲህ በአየር መቋሚያ የተወሰኑ የአየር መቋሚያዎች ድሮኖቹን ለማስቀረት ሞክረናል፣ ሌሎቹ ፍንዳታ አድርሷል የሚሉ መረጃዎች ናቸው እንግዲህ እየወጡ የሚገኙት። ይሄ ድሮን ጥቃት እንግዲህ ፖርት ሱዳን ላይ ተጠናክሮ መቀጠሉን መረጃዎች ወጥቷል። በሌላ መረጃ በየመን ውስጥ በአየር ከተገደሉት ኢትዮጵያኖች ውስጥ ሶስቱ እንግዲህ የአንድ ቤተሰብ አባል ናቸው ተብሏል። የአጎትና የአክስት ልጆች ናቸው ሶስቱ። ስልሳ ስምንት አፍሪካ ስደተኞች የነበሩ እንግዲህ በርካቶቹ ኢትዮጵያኖች እንደሚገኙበት ነው ያስታወቀው አጎትና የአክስት ልጆች እንደሚገኙበትም፣ አብዛኛዎቹ ቁስለኞች ደግሞ በአማርኛ ወይኔ እናቴ እያሉ ሲጮው እንደነበሩ ቢቢሲ ደርሼ በታለው ስል ዘገባውን ይፋ አድርጓል። በሌላ መረጃ በኦሮሚያ ውስጥ ሰዎች እየታገቱ ነው። ከነጌሌ ቦረና ወደ ጉምላ ሲጓዙ የነበሩት አስራ ሶስት የመንግስት ሰራተኞች፣ አምስቱ ደግሞ የአካባቢ ነዋሪዎች፣ አስራ ስምንት ሰዎች ናቸው እንግዲህ የታገቱት ተብሏል። ሌላው እንግዲህ አድማጮቻችን ተመልካቾቻችን በግንቦት አንድ 2017 ዓ ም አራቱ የፋኖ አደረጃጀቶች ወደ አንድነት መጥቷል ከአንድ አመት የሁለቱ የፋኖ ደጋፊዎች የሁሉም የፋኖ ደጋፊዎች ጥያቄ በኋላ ነው እንግዲህ ፋኖዎቹ ወደ አንድነት መምጣት የተሰማው። ግንቦት ወር በኢትዮጵያ ውስጥ እንግዲህ የፖለቲካ ወር ሆኗል 1981 የመንግስቱ ኃይለማርያም የመፈንቅለ መንግስትና በርካታ ጀነራሎች የተገደሉበት ወር ነው ይሄ ግንቦት። በተመሳሳይ ግንቦት 16 2083 ሻቢያ አስመራን ከተማን የተቆጣጠረበት ነው። ግንቦት 2283 ወያኔ አዲስ አበባን የገባበት ወር ነው። እንግዲህ ይሄ ግንቦት ወር አድማጮቻችን ግንቦት 7 1997 ታሪካዊ ምርጫ የተባለለትና ግንቦት 13 2083 ዓ.ም መንግስቱ ኃይለማርያም ሀገሪቱን ጥሎ የወጡበት ነው። ግንቦት 1 2017 አራቱ የፋኖ መዋቅር ይፋ የተደረገበት ቀን ሆኗል። የአማራ ፋኖ ብሔራዊ ኃይል ሆኗል። ስሙም 13 አባላት ያለው ማዕከላዊ እዝ ያለው ነው ተብሏል። የቋራ ቃል ክዳንም ተብሎለታል። እንግዲህ አድማጮቻችን፣ ተመልካቾቻችን እጅግ በጣም ደስ የምል መረጃ ነው እየወጣ ያለው። ምናልባት ከፋኖዎቹ አንደበት አንዳንድ መግለጫዎችን እንሰማለን። ከአማራ ፋኖ ብሔራዊ ኃይል የተሰጠ መግለጫ የቋራ ቃል ኪዳን። የአማራ ህዝብ የጀመረው የህልና ተጋድሎ በከፍተኛ ሁኔታ የተጋጋለበት ዘመን ላይ እንገኛለን። የአማራ ክልልን ጨምሮ በበርካታ የሀገሪቱ አካባቢዎች እየተደረገ ያለው የህልውና ትግል ህዝባዊ መሰረት ያለው በመሆኑ በአንድ ወጥ ድርጅት እየተመራ ባይሆንም አመርቂ ውጤት እያስመዘገበ ይገኛል። ትግሉ ግለቱን ጠብቆ የበለጠ እንዲፋፋም እና በአጭር ጊዜ የአማራ ህዝብ ነጻነት ያረጋግጠን ይህንን ትግል የሚያቀናጅ እና የሚያስተባብር የጋራ አመራር ያለው ድርጅት መወለድ ጊዜው የጠየቀው አንገብጋቢ ጉዳይ ሆኖ ተገኝቷል። ይህንን አንገብጋቢ ጥያቄ ለመመለስ በርካታ ሙከራዎች ተደርገዋል። ብዙ ውጣ ውረዶችም አልፈዋል። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳጅ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤተ አማራ፣ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት አንድ ቀን ሁለት ሺህ አስራ ሰባት ዓመተ ምህረት የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። መላው የትግላዎችን ደጋፊዎች እንኳን ደስ ያላችሁ። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግል እና ህዝባዊ አብዮት ማስተባበርና ማቀናጀት ይሆናል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን የአማራ ህልውና የሚረጋግጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድን የሽብር አገዛዝ በማስወገድ በምትኩ በሽግግር ሂደት በሚገነባ የጋራ መንግስት ምስረታ እንደሆነ ያምናል። ድርጅታችን የአማራ ህዝብ ተጋድሎ የህሉና ተጋድሎ ሎ ስንል ህልናችን የተፈታተነውን መዋቅር እና ትርክት መለወጥ እንደሆነ በጽኑ እንደማመናችን መጠን የደራ የመተከል የወልቃይት ጠለምትና ራያን ጨምሮ በሁሉም የሀገራችን አካባቢ ያለ የወሰን የማንነትና ራስን በራስ የማስተዳደር ጥያቄ ለማስመለስ እንደሆነም ጭምር እናረጋግጣለን። መዋቅራዊ ጥቃትን መቀልበስና ለአማራዝ ማህበራዊ ፍትህን የሚያሰፍን ስርዓተ መንግስት መፍጠርን ታሳቢ ያደረገውን ትግል የሚመራ ማዕከላዊ አመራር መፈጠሩ የህሉና ትግል እያደረገ ላለው ህዝብ ተጨማሪ አቅም ነው። ድርጅታችን በሙሉ አቅሙ ትግሉን እንዲመራ የሁሉንም ባለድርሻ አካላት ድጋፍ ይፈልጋል። የአማራ ፋኖ ብሔራዊ ኃይል አወቃቀር ጠቅላላ ጉባኤ፣ ማዕከላዊ ምክር ቤት፣ የስራ አስፈጻሚ ኮሚቴ እንዲሁም የአባት አርበኞች ምክር ቤትን አካቶ ሕገ ደንብ በማጽደቅ ተቋቁሟል። የአባት አርበኞች ምክር ቤትን አርበኛ መሳፍን ተስፎ እንዲመሩት መስራች ድርጅቶቹ ተስማምተዋል። የድርጅቱን አመራር በተመለከተ የመስራች ድርጅቶችን አባላትና ሰራዊት ለማዋሃድ ጊዜ የሚያስፈልግ በመሆኑ የድርጅቱን አመራር በማዋቀር ሂደት የመስራች ድርጅቶችን አመራርና አባላትን ተሳትፎ ከፍ ለማድረግ ሲባል የትጥቅ ትግሉ ከሚደረግበት የቀጠና ስፋት አንጻር የጋራ አመራር በማስፈለጉ እንዲሁም ሌሎች በኢትዮጵያ ውስጥ ያሉ የፋኖ አደረጃጀቶች የድርጅቱ አካል የሚሆኑበትን እድል ለመፍጠር ሲባል ድርጅቱ በማዕከላዊ ኮማንድ እንዲመራ ተወስኗል። በመሆኑም አስራ ሶስት አባላት ያሉት ማዕከላዊ ኮማንድ ተቋቁሟል። አባላቱም አንደኛ አርበኛ ዘመነ ካሴ፣ ሁለተኛ አርበኛ ሀብቴ ወልዴ፣ ሶስተኛ አርበኛ ምሬ ወዳጆ፣ አራተኛ አርበኛ ደሳሌ ሲያስብ ሸዋ፣ አምስተኛ አርበኛ አስረስ ማረ ዳምጤ፣ ስድስተኛ አርበኛ አይኖክ አዲሴ፣ ሰባተኛ ጀነራል ተፈራ ማሞ፣ ስምንተኛ አርበኛ ዝናቡ ልንገረው፣ ዘጠነኛ አርበኛ ድርሳም ብርሃኔ፣ አስረኛ አርበኛ አስቻሎ በለጠ፣ አስራ አንደኛ አርበኛ ሳሙኤል ባለድል፣ አስራ ሁለተኛ አርበኛ ማርቀው መንግስቴ፣ አስራ ሶስተኛ አርበኛ አክብር ስመኘው ናቸው። ሙሉ የአመራር ምደባ ተሰርቶ እስኪጠናቀቅ ማዕከላዊ ኮማንዶ የድርጅቱን የፖሊስ ቢሮና የስራ አስፈጻሚ ኮሚቴ ሚና በመውሰድ የድርጅቱን ወታደራዊ፣ ፖለቲካዊ፣ የዲፕሎማሲና ያስተዳደር ሰዎች እንዲመራ እና እንዲወስን ስምምነት ላይ ተደርሷል። ለመላው የአማራ ህዝብ፣ ለመላው የፋኖ አባላትና አመራሮች በድጋሚ እንኳን ደስ አላችሁ እያለን የሚከተለውን ጥሪ እናስተላልፋለን። ለመላው የአማራ ህዝብ፣ አሁን የአማራ ፋኖ ትግል ወታደራዊ አቅም፣ ፖለቲካዊ ልምድ እና ሁሉን አቀፍ አቅም ወደ አንድ ቋት ተሰባስበው ጠላትን የሚያንኮታኩቱበት ወርቃማ ዘመን ላይ ደርሰናል። ከዚህ በኋላ ይህ ግዙፍ አቅም ተአምር ሰርቶ የድላችን ጊዜ ቅርብ መሆኑን በድፍረትና በኩራት መናገር ይቻላል። ይህ እውን ይሆን ዘንድ መላው ህዝብ በብሔራዊ ኃይሉ ሰብሳቢነት የሚመራውን ተጋድሎ በማንኛውም መልኩ በመደገፍ ከጎናችን እንዲቆም ጥሪ እናስተላልፋልን ለመላው የአማራ ፋኖ ሰራዊት ዘመንና ታሪክ ግድ ብሎት ከረጅም ምጥ በኋላ የተወለደው ድርጅታችን መስዋዕትነት የምትከፍሉለትን ትግል ከግብ ለማድረስ ተገቢውን ትጋት የሚያደርግ ሲሆን በቀጣይ የምንሰጣቸው መመሪያዎች ለመፈጸም እና የትግል ጥሪዎችን ለመቀበል የወትሮ ዝግጁነት እንዲኖራችሁ እናሳስባልን። ለአክቲቪስቶች፣ ለጋዜጠኞች እና ትግሉን ለምትደግፉ የሚዲያ አካላት ውድ እህትና ወንድሞቻችን ከመነሻው የአንድ መከረኛ ህዝብ ልጆች ነን። የአንድ አፈር አፈሮች ነን። እኩል የትግሉ ባለቤቶችም ነን። ይህንን እንገነዘባለን። የህዝባችን መከራ ከኛ እኩል እንደሚያማችሁ፣ ከዚህ መውጫ መንገድ ፈለገውም እኩል እንደሚያስጨንቃችሁ እናውቃለን። ሚዲያ ወሳኙ የትግል ግንባር ነውእና በተሰለፋችሁበት ግንባር የነበራችሁንና ያላችሁን ሚናም በቅጡ እንረዳለን። ይሁንና ለመጓጓት ከበጎ ጭንቀትም ይሁን ከግለሰብ እና ቡድናዊ ፍላጎት ተልእኮ የተነሳ የሚደረጉ ገደብ የለሽ ጣልቃ ገብነቶች እና የተዛነፉ ትንተናዎች ትግሉን እያወቁት መሆኑን በመገንዘብ ማናቸውም የሚዲያ ስራዎች የመታገያ ተቋም ፈጥሮ ህዝባችን ለአንድ ዓላማ በአንድ ላይ ማሰለፍን ታሳቢ አድርጎ የህሉና ትግሉን ማሸነፍን ማዕከል ያደረገ እንዲሆን የበኩላችሁን ድርሻ እንድትወጡ እናሳስባል። ለዲያስፖራ ወገኖቻችን የህሉና ትግሉ አሁን ያለበት ደረጃ ይደርስ ዘንድ የአማራ ዲያስፖራ የነበረው ቢና በትልቁ የሚገለጽ ነው። ሆኖም ወጥ የሆነ የዲያስፖራ አደረጃጀት አለመኖሩና ተመሳሳይ ግብና ዓላማ የሌለ በሚያስመስል ደረጃ ያሉት የእርስ በርስ ንትርኮች በዲያስፖራው ብቻ ሳይሆን በፋኖ አደረጃጀቶች ላይ ያለው አሉታዊ ተጽዕኖ በቀላሉ የሚገለጽ አይደለም። በመሆኑ የዲያስፖራው ማህበረሰብ በአንድነት እንዲደራጅ እና ትግሉን እንዲደግፍ ጥሪ እያደረግን በዚህ ረገድ ድርጅታችን የሚወስደውን ኃላፊነት ወስዶ ወደ ተግባር እንደሚገባም እናሳውቃለን። ከብሔራዊ ኃይል ውጭ ላላቸው የፋኖ አደረጃጀቶች፣ በድሮንና በጅምላ ጨራሽ መሳሪያዎች እየተጨፈጨፈ ያለው የአማራ ሕዝብ የእኛን አንድነት በጽኑ ይፈልጋል። ሁሉም አፈሙዞች ወደ አንደኛ ጠላታችን ብቻ መነጣጠር እንዳለባቸው የአማራ ፋኖ ብሔራዊ ኃይል ያምናል። ለሁላችን እድል የሚሰጥ በልካችን የሚያስተናግደን ሰፊ አዳራሽ ፈጥረናል። ስለሆነም ያለምንም አመንታት ድርጅቱን እንድትቀላቀሉ ጥሪ እናቀርብላችኋል። የአገዛዙ ካድሬዎች የሰራዊቱ መኮንኖች እና ወታደሮች ይህ ትግል የህዝብ ትግል ነው ማሸነፋችንም የተረጋገጠ ጉዳይ ነው የአብይ አህመድን አገዛዝ በማገልገል ጥቁር ታሪክ እየጻፋችሁ ነው የአማራ ፋኖ ብሔራዊ ኃይል የግለሰብን ስልጣን ሳይሆን የህዝብን ነጻነት አስቀድመው ለሚመጡ ወገኖች በቂ የመታገያ ሜዳ ለመፍጠር ዝግጁ ነው ስለሆነም ትግሉን እንድትቀላቀሉና የማይቀረውን ነጻነት የማይቀረውን የድል ጽዋ አብረን እንድናነሳ ጥሪ እናቀርባለን አድማጮቻችን፣ ተመልካቾቻችን እጅግ በጣም የሚገርም መግለጫ ነው። ፋኖቹ የሰጡ መግለጫ ለሁሉም ጥሪ አቅርቧል። እኔም ቀዝቀዝ ለዘብ ያልኩበትን አንድ ጥሪ ቀርቧል። እንግዲህ ሌሎች የቀሩ የፋኖ አደረጃጀቶች አሉ። እኛም ስንጨቃጨቅበት ለበርካታ ወራቶች በየሶሻል ሚዲያ ላይ ጎራ ለይትን በኮሜንት ስንዋጋ የነበርንበት ሌሎች አደረጃጀቶች የቀሩ አሉ። ነገ ደግሞ እነሱ ምን አይነት መግለጫ ሊያወጡ ይችላሉ የሚለውንም ግምት ውስጥ በማስገባት ፋኖቹ ጥሪ አድርጓል። የሰራ ነው ያዘጋጀ ነው። አዳራሽ ለሁላችንም ይበቃል፣ እንድትመጡ የሚል ነው። እጅግ በጣም የሚበረታታ ነው። ለነበረን ጊዜ በጣም አመሰግናቸዋለሁ። ሰላም